ቤቱን እንዴ ነው? ቆይ መሞት ፈልጋችሁ ነው? እና የእኔ ወንድም ጠፍቶ እሱ በሰላም ቤቱ ይኖር ነው። እንዳየህ መረጋጋት አለብህ። የሚያረጋጋ ቃል ከአፌ ስትሰማ እሳት ውስጥ እንደገባ ላስቲክ ነው ኩምሽሽ የምትለው። ይልቅስ እንደደረስክ ፊቴን እንዳየህ የምጠይቅህን ጥያቄ ብቻ ትመልሳለህ። ያላሰበው ችግር ገጥሞታል። ዝናን በእጃ ውስጥ አስገባለሁ ብሎ ኤፍራት አልኮ ነገር ግን ዝና በእጃቸው ሊገባ አይደለም። ኤፍራታ እዛው በሄደችበት ለሽ ብላ ቀርታለች። ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ በያላችሁበት የምድርዳች ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ በትህትና እጠይቃለሁ። እነሆ ምሳሌ ድራማን ክፍል ሰማንያ ሶስት ይዤላችሁ ቀርብ ያለው ተከታተሉን። ላይክ ማድረግ ግን አትርሱ፣ የኔ ወዶች ማለት ነው። እንዲህ ባለፈው ክፍል እንደተመለከት ነው ኤፍራታ ለዝና ምግቡ ላይ የእንቅልፍ መድኃኒት ጨምራ እንድታስተኘው ትእዛዝ ተሰጥቷት እዛ ላይ ነበረ ድራማው የተቋረጠው። ዛሬስ ምን ተፈጥሯል? ኤፍራታ የተባለችውን ትእዛዝ ፈጸመች ወይንስ እሳት ፈጽመው ጉድ ሆነች የሚለው እኛም በጉጉት እየጠበቅነው ነበር። ነገር ግን የተፈጠረው ነገር እጅግ በጣም ልብ የሚሰብር ነገር ነው የተፈጠረው ዝና እሷን ሳይጠረጥራት አልቀረምና ቢንጂ እንጂ እያለ ደጋግሙን ይጠይቃታል። እሷም እሺ በላለው እያለች ስትሽቆመቆምና ስልኳን ስትነካካ ሳያያት አልቀረምና፣ ድንገት ግን ሳታስበው እንኪ ካልጎረስች ብሎ ያስጨንቃታል። እሷም ያደረገችውን ታውቃለችና አልፈልግም ብላ ብትከራከርም እዛ ጋር የሚያግዛት አንድም ሰው እንደሌለ ስትረዳ ሳትወድ በግዷ ትጎርሳለች። ወዲያውኑ እንደጎረሰችው ትንሽ ደቂቃ እንኳን ሳትቆይ እንቅልፍ እንቅልፍ ይላታል። ዝናም ተግባሩን ከተገበረ በኋላ ሰከንድ እንኳን ሳይቆይ ጥሏት ይወጣል። እንደውም ብር አውጥቶ ሂሳብ ክፈይ፣ ከተረፈ ውሰጂው፣ የታባሽ ብሎም ጥሏትም ይወጣል። ታዲያ እሷ ግን እዛው ባለችበት ድፍት ብላ ጠረጴዛ ላይ እንቅልፏን ትተኛለች። ታዲያ ና ቶሎ ድረስ ተብሎ ቴክስት የተላከለት መድብልም እየቀነፈ ወደ ሆቴሉ ያመራል። ሆቴሉ ጋ ሲያመራ ግን ያየውና የተመለከተው እጅግ በጣም ልቡን የሰበረው ዝና አብሮ እንቅልፍ ተኝቶ አገኘዋለሁ ሲል ዝና ከተቀመጠበት ወንበር ይህለም፣ እሷ ግን እዛ ላይ ደፍት ትብላለች። ኤፍራታ ኤፍራታ እያለ እየተጣራም እባካችን ውሃ ስጡኝ እያለም ለመነ። ነገር ግን እሷ ትኝት ትብላለች። ታዲያ እጅግ እየተበሳጨ አይ ፍራታ ምንድን ነው የሰራሹ ብሎ አንስቶም ወደ ነብሩክ ቤት ይዘት ይሄዳል። ታዲያ እነብሩጋም ጋር ወስዶ ሶፋ ላይ ቁጭ አድርጎ ውሃ የሚረጭ ነገር አንጭልኝ ያለ ቅድስትን እጅግ በብስጭት እየናረና እየተበሳጨ ቅድስትን ውሃም ጭልኝ ይላታል። ቅድስትም እንደታዘዘችው ውሃ ይዛ ትመጣለች። ውሃ ሲረጫት ልትነቃ ፈቃደኛ አይደለችም። የተወሰደችው መድኃኒት እጅግ በጣም አደንዝዟት ነበረ። ከደቂቃዎች በኋላ ግን እንደምንም ብላ በሰመመን ውስጥ ሁናም ነቃች። ፍራታ ምንድን ያደረግሽው ዝናስ ብሎ ሲጠይቃት ዝና አልበላም እኔን ነው በግድ አስገድዶ ያጎረሰኝ ስለሲ። ታዲያ ወዴት ሄደ ብሎ ሲጠይቃትም አላውቅም ብላ ተመልሳ ያልጨረሰችውን እንቅልፍ ለመጨረስ ትተኛለች። ይህን ጊዜ ነበረ በጣም የተበሳጨው። ነገር ግን ነገሩን ደግሞ እሱ ራሱ እንዳደረገው ያወቀው ዝና ስልክ እየደወለ እጅግ ብስጭቱን እንዲጨምር ያደርገዋል። ታዲያ መድብልም እጅግ እየተናደደ እየደወለብኝ ነው ይለዋል። አይ አሁንማ አይለቀንም እያለ ሞገስም እንደዚሁ የድሮ ፍርሃቱ ተመልሶበት በእጅግ በጭንቀት ይጓጣሉ። በሌላ በኩል መሀሌት ታስራ ባለችበት ኑ ፍቱኝ፣ አንዴ ኑ ምግብ ስጡኝ፣ አንዴ ኑ አውሮኝ ማለቷን ቀጥላለች። ሞገስም ወደ ሷ ጋር ገብቶ አየሽ፣ ደህና ነሽ ይላታል። ምን አገባህ? አንተ እኮ ከእኔ ጋር አብረኸኝ ተኝታል፣ ስለዚህ እዚ ውርደትም አለህበት ትለው። አታስታውሽኝ እሱን ነገር። ነገር ግን አንድ ነገር ልንገርሽ፣ ይህ ያንስሻል፣ ከዚህ በላይ ይገባሻል። አንቺ ማለት ክፉ ሴት ነሽ። እንዴት በብሩክ ላይ ይሄን ታደርጋለሽ ብሩክ አሁንም ያለበትን ሁኔታ ካልነገርሽን የባሰ ችግር ገና ይገጥምሻል ይላታል እሷም እየዛተችና እየፎከረች ማነው ይሄን ነገር የሚያደርገው ዝናን እናንተ ልታገኙት አይደለም ለሰከንዶች እንኳን ልታወሩት እራሱ አትችሉም ዝና ማለት ምን እንደሆነ ታውቃላችሁ እኔም ደግሞ የት እንዳለ ማቀው ጉዳይ የለኝም ብላም ትከራክሯለች ይህን ጊዜ ሞገስ እየተበሳጨ እንግዳውስ እዚሁ ትበሰብሻታለች እወጣለሁ ብለሽ እንዳታስብ ብሎ ጥሏት ይወጣል መድብል እጅግ በጣም ተናዷል። ወንድሙ ያለበትን ቦታ ሳያውቅ ነገሩ ሁላ ስለከሸፈበት ወደ ብስጭት ዓለም ውስጥ ገብቷል። ታዲያ ተነስቶም ወደ መሀሌት ጋ ይገባል። መሀሌት ጋ ገብቶ ይሄውልሽ አሁን ወንድሜ ያለበትን ቦታ ካላወኩኝ እንዳለ ታልቃላችሁ እንጂ ሳላቆምም አላቆምም። ስለዚህ አሁን ትነግርኛለሽ ወይ ሳት ነግርኝም፣ ያለ በለዛ ዝናጋ ትወስጅኛለሽ፣ ይላታል። ዝናጋ እኔ በፍጹም አልወስድህም፣ አሟሟቴ እንዲያምር ፈልጋለሁ። ቀብር ቦታ እንዲኖረኝ ቀብሬ ላይ ሐውልት ተሰርቶ ፎቶ እንዲለጠፍ ፈልጋለሁ። ዝናጋ ሄድኩ ማለት ደግሞ ቀብሬ እንኳን የት እንደሆነ አይታወቅም። ስለዚህ እሱ ጋር ከመወስዳችሁ እራሳችሁ እዚሁ ገላችሁ ጨርሱኝ፣ ትለዋለች። ይህንን የሰማው መድብል እጅግ እየተበሳጨ አርፈሽ ዝም ብትይ ይሻልሻል፣ ያለበለዛ የማደርገውን ምን ታውቃለሽ? እያለም ዛተባት። በሌላ በኩል ዛሬ ላይ ሞገስ ጠብቂልኝ ብሎ ዳጣን ወደ ሉናጋ ልኮላታል። ታዲያ ሉናጋ ልኳትም እየተጨዋወቱ ከቆዩ በኋላ ውጭ እንውጣና ዘና እንበልብላ ዳጣ ይዛት ወጣለች። አስፋልት ላይ ትንሽ ዘና እያሉ እየተጨዋወቱ በነበሩበት ቅጽበት ድንገት ዳጣ ቀልድ ብላ ምዝና መጣ ትላታለች። ይህን ጊዜ ነበረ በቆመችበት ሰውነቷ እየተንዘፈዘፈ ቆጭ ያለችው ታዲያ ምን ሆነሽ ነው ስትላትም፣ እንዴት ዝና መጣ እኮ ትላታለች። ሉላዬ፣ የኔ ውድ፣ እኔ እኮ ስቀልድሽ ነው ይቅርታ፣ ትላታለች። ሉላ እጅግ አመረረች፣ ተመሳጨችም። እንዲህም አለቻት፣ እባክሽን ከዚህ በኋላ እንደይነት ቀልድ አትቀልጅ በዝና ቢቀለድ ቢቀለድ በዝና ይቀለዳል። በህይወቴ ነው በጣም ይቀለሽ በጣም ታፍታፍር ያለሹ ብላም ተበሳጨችባት። ዳጣ ግራ ተጋባች። እሷ ለቀልድ ብላ ያደረገችው ነገር የምር ሆነባት። ሉላም እጅግ ፊቷ ሁሉ ተለዋውጦ በፍርሃት ተውጣ የተጨነቀች ስትመለከታት ዳጣ ምንድነው ያደረግሽው ብላ ለራሷም ሳትወቅስና ሳትኮንን አልቀረችም። ይቅርታ፣ በቃ አሁን ነይ ብላ አቅፏ ማበበለቻት። ታዲያ ሉናም ይኸውልሽ ከዚህ በኋላ እንደዚህ አይነት ቀልድ እንዳትቀልድኝ። ቢቀለድ ቢቀለድ በዝና አይቀለድም፣ ዝና ምን እንደሆነ አንቺ ስለማታውቂ ነው። ስለዚህ ባክሽ ከዚህ ቦታ አሁን ወይ ውሰጅኝ ትላታለች እየተዘበዘፈች ዳጣም ግራ ተጋብታ በቃሽ እንሂድ ብላ ይዛትም ትሄዳለች። ሳሌ ዛሬም ማስቸገሩን ቀጥላበታለች። ለማሌት ወስጅ ውሃ ካልሰጠወት አታሳዝንም ወይ እያለች ቅድስትን እያስጨነቀቻት ትገኛለች። ቅድስትም ዛሬ ያምርላለች፣ በፍጹም ወደዛ አካባቢ ድርሽ እንዳትይ እንዳትሄጂ እያለቻት ነው። ይህንንም ቢስትላት ደግሞ ደግሞ ግን ለምንድን ነው የማይመጣው? ለምንድን ነው ስልክ የማይደውለው? እያለች ደግሞ የአባቷን ጥያቄ ታስቀጥላለች። ቅድስት እጅግ ዙሪያዋን በጭንቅ ተዋጠች። በቃ እኔ አላውቅም፣ አጎትሽ መድብል ጋ ተነጋገሪ፣ እሱ ሲመጣ እውነተውን ይነግርሻል፣ እኔ ማቀው ነገር የለኝም ብላ ከጭንቀት ጋር እየታገለች ምሳሌን እንደዛ ብላ አረጋጋታለች። ግን ሁለተኛ እንደዚህ አይነት ጥያቄ አትጠይቀኝ፣ ወደ መሐሌትም እንዳትች በቃ ብላ ጮ ካለችባት ጮ አባት የማታውቀውን አሁን ላይ እጅግ ውስጧ ጭንቀት እየበዛ ስለመጣ ነገሮችን መታገዛግቷት ቅድስት መድብል ብስጭቱ እጅግ እየጨመረ ሲመጣ፣ መሐሌትን አንገቷን አንቆ ሊገላት ትንሽ ሲቀረው እየጮሆች አረባከለቀቀኝ ትለዋለች። ይውልሽ ዛሬ ማታ ዝና ጋ ተወስጅኛለሽ ያለበለጣ እዚሁን የጨርስሻለው ብሎ ጥሏትም ይወጣል። ታዲያ ጥሏት ወጥቶም እንዲነበረ ያደረገው ከሞገስ ጋር ተማክረው ስለነበር ዝናን ደውለው ያገኙትና ብዙ መረጃ እንዳላቸው ያንን መረጃ ብሩክን ካላስገኘ ወደ ፖሊስ ጣቢያ ሄደው ጥቆማ እንደሚሰጡ ይነግሩታል። ታዲያ ይህን ነገር እንዳይሆን ናና ተገናኝተን እንነጋገር ይለዋል። ዝናም በንዲት እየጦፈና እያረረ ምናባክ ነው እንደዚህ የምትለኝ? እሽ እንገናኝ፣ አንተ ወንድ ነህ እያለም አሁን ዚያቸውን ይቀጥላል። ታዲያ ምንም የነብር ጭራ ከያዙ አይለቁ የሚለውን ይዟልና በፍጹም ይህን ነገር ከግብ ሳላደርሰው አላቆምም የሚል ይመስላል። ተነስተውም ከሞገስ ጋራ ሊያገኙት ወደ ዝና ጋር ይሄዳሉ። የሆነ ኮሊደር ጋር ተገናኝተውም ለማውራት ቀጠሮ ይይዛሉ። የት ናችሁ ብሎም ይደውልላችኋል። ታዲያ ዝና እንደተለመደው ጉራውን እየነፋ ነበር። ነገር ግን እንዲህም ብሎ አስጠነቀቀው በስልክ ይኸውልህ ትመጣለህ፣ የመጠይቅህን ጥያቄ ትመልሳለህ፣ ካልመለስክ ግን የሚከተልህን አንተ ታውቃለህ ብሎ መድብል ማስጠንቀቂያ ይሰጠዋል። ዝናም እየናረና እየጦፈ ወደ እነ መድብል ጋር መጥቷል። እነ መድብል ጋር መጥቶ ግን እውነት ይተኩስባቸው ይሆን ወይንስ የጠየቁትን ጥያቄ ይመልስና አሜን እሺ በጎ ብሎ በሁኔታው ተስማምቶ ሩቅ ያለበትን ቦታ ይነግራቸው ይሆን ወይንስ በቀጣይ ክፍሉ የምንመለከተው ይሆናል። እስከዛ ወይ ያላችሁበት የምድር ዳርቻ ሰላማችሁ ውዘት ተረፍ ይበልልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ።